ሰበር ዜና ጥቅምት 1 2018። ጤና ይስጥልኛ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይት እናም ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በደብረ ብርሃን ከተማ መብረቀት ጥቃት ፈጸሙ። ፋኖ ደብረ ብርሃን ከተማ ገብቶ በፈጸመው ጥቃት በርካታ የአገዛዝ ወታደሮች በካምፓቸው ውስጥ ሙትና ቁስለኛ ሆነዋል። በዝርዝር እንመለከተዋለን። በሌላ በኩል በጎጃምና ወሎም ትንቅንቁ ቀጥሏል። የፋኖ ኃይሎች ከፍተኛ የጦር መሪ መኮንኖችን የደመሰሱበት ምሽጎችን የሰበሩበት ከባድ ውጊያም አድርገዋል። ብርሃኑ ጁላ ከፍተኛ ውርደትም ገጥሟቸዋል። ጄኔራል አባባው ለመጀመሪያ ጊዜ ፋኖ የእዝ መዋቅር እንዳለው አምነዋል። በዝርዝር መረጃዎቹን እንመለከታለን። ወዲህ ደግሞ ፖለቲከኛ ልደቱ አያሌው መንግስት ፋኖን አያሸንፍም ሲሉ መናገራቸው ተሰማ። ፖለቲከኛው ፋኖን የፈለገ ዓመት ብትዋጋ አታሸንፈውም ሲሉ ተደምጠዋል። ስለ ወሎ ድል ሕወሓትና ኤርትራ ተሳተፉ ስለሚባለው ወሬ ማብራሪያ ልደቱ አያሌው ሰጥተዋል። ንግግራቸውን እናስደምጣቸዋለን። በሌላ በኩል አዲስ አበባ ላይ ፖሊስ ጣቢያ ግቢ ውስጥ ለ15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 ቀዳሚ ወዳደረኩት ዘገባ አልፋለሁ። ብርሃኑ ጁላ ውርደት ገጠማቸው። ሲሳያ ገና በእጅጉ በሸቀ። ፋኖ እዞችን ማቋቋሙን አባው ታደሰም አመኑ። የጎንደርና የሸዋ ፋኖ ዝምታ እንደ ጮማማ የተባለው ፋኖና የወሎ ተራሮችን ያስጨነቀው ፋኖ ብልጽግና ድረሱልኛል። እነዚህ እነዚህን ጉዳዮች የተመለከተ ዳሰሳም በቅድሚያ ያላስደምጣችሁ የፋኖ ኃይሎች አሁንም አጀንዳ መሆናቸውን ቀጥለዋል በመንግስት ኃይሎች ላይ በረታ ክንዳቸውን እያሳረፉ ነው። በርካታ የወረዳ የዞን፣ የሚሊሻ አባላትና አመራሮችን የመከላከያ ከፍተኛ መኮንኖችን ደምስሰዋል፣ ማርከዋል። መንግስት የደረሰበትን ውርደት ላለመቀበል ሲንፈራገጥም ይታያል። ለተባበሩት መንግስታት ድርጅት ፋኖ ሻቢያ፣ ሕወሓት እየወጉኝ ነው ሲል አቤቱታ አቅርበዋል። ፈረንጆች በዚህ ጉዳይ አይታለሉም። ፊልዱ የጠፋባቸው ፊልድ ማርሻል ብርሃን ጁላ በባለፈው ወለጋ ላይ ሰራዊቱን ሲያስመርቁ ሳይሆኑ ደነፋችሁ፣ አቅራራችሁ አሁን የታላችሁ እያሉም እንደ መንደር ጎረምሳም ያዙኝ ልቀቁኝ ሲሉም ተሰምተው ነበር። ከዚህ በፊትም ብርሃኑ ጁላ ፋኖን የተዋጋ ነው በ10 ፐርሰንታችን ብቻ ነው ብለው ነበር። በኋላ ላይ ደግሞ ድሮን ንጹሐን ላይ እየተጠቀማችሁ ነው ይባላል ተብለው ሲጠየቁ ከጽንፈኛው ጋር የሚበላም የሚጠጣ ካለ ይመታል፣ ከገጠምክ በኋላ መሳሪያ ልመርጥልህ ነው ወይ ሲሉ እጃቸውን እያወራጩም ተናግረው ነበር። ጠቅላይ ሚኒስትር አብይ አህመድ በፓርላማ ስለ ፋኖ ይህ ን ብለው ነበር። ሶስት ክላሽ ይዛችሁ አራት ኪሎ አትገቡም፣ ሺ ዓመት ብትዋጉኝ አታሸንፉኝም፣ የልማት ፕሮጀክቶቻችንን አጥፈን በ10 ቢሊዮን ዶላር እንዋጋለን ሲሉ መናገራቸው ይታወሳል። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዳንኤል ክብረት ጽንፈኛው እንደ ጨሟምቷል ማለታቸውም ይታወሳል። የኮሚኒኬሽን ሚኒስትሩ በተደጋጋሚ ስለ አማራ ክልል ብዙ መግለጫም አውጥተዋል። በመግለጫቸውም አማራ ክልል አንጻራዊ ሰላም ላይ ነው፣ ጽንፈኛው በገዳምና በሸለቆ ተደብቋል ይሉ ነበር። የአማራ ክልላዊ መንግስት በተደጋጋሚ ጽንፈኛ ፋኖም በፈቃደኝነት እጃቸውን ለመንግስት እየሰጡ ነው እያለም ተናግሯል፣ አስነግሯል። ፈረንጆቹ ለኢትዮጵያ መንግስት በሸለቆ ተደብቋል ያላችሁት ፋኖ፣ እንደ ጮማምቷል ያላችሁት ፋኖ፣ ሶስት ክላሽ ብቻ ነው ያለው ያላችሁት ፋኖ፣ እጁን ሰጥቷል ያላቸውን ፋኖ ከህወሓት ከሻቢያ ጋር ሆኖ መታኝ ስትሉ ምን ማለታችሁ ነው ብለው ቢጠይቋቸው ምን ብለው ሊመልሱ ይሆን? የፋኖ የሰሞኑ ጥቃት እጅግ ፈጣን ነው። መንግስት በወሎ በኩል እጠቃለው ብሎ አልገመተም ነበር። ጎጃምን በበርካታ ክፍለ ጦሮች አጥሮ ከፋኖ ጋር ሲፋለም ከወሎ በኩል ከባድ ኪሳራን ነው ያስተናገደው። አፋ ባሃ በወሎ የአብይ አህመድ ሰራዊትን ልክ እንደሰከረ ሰው አንገዳግዶታል። በርካታ ገዢ መሬቶችን አፋ ባሃ ተቆጣጥሯል። የፋኖ ሰራዊቶች የወሎ ሰንሰለታማ ተራሮችን ለድሮን ጥቃት እንዳይመች ሆነው እንደዘንዶም ተጠቅመውበታል። ገዢ መሬት ነው የሚባልለት ጋሸና ገብተው እንደ ቀጭን ፈታይ ሴት እያበዙት መንደፋቸውም ይታወሳል። የጎጃም ፋኖችም መጣሁ መጣሁ እያሉ ነው። በጎጃም በርካታ ውጊያዎች እየተካሄዱ ነው። ስመጥር የሆኑት የአማራ ፋኖ በጎጃም ዘመነ ካሴም ከሰሞኑ አለምን የሚያስደንቅ ዘመቻ ይኖረናል ማለታቸውም ይታወሳል። የፋኖ ኃይሎች በወሎ ለቁጥር የሚታከት የመከላከያ ሰራዊት አባላትን ማርከው አባዮች እያስጨፈሯቸው ሳለም አባው ታደሰ ስለጎጃም ውጊያ ነበር የሚያወራው አባው ታደሰ ብዙ ነገር ነው የዘላበዱት። የምስራቅ እዝ በጎጃም መሰማራቱን ነበር የተናገሩት። ይህ ማለት ፋኖ በእዝ ደረጃ ተዋቅሯል ማለት ነው። ብርሃኑ ጁላና የመከላከያ የክብር አባላት ከዚህ በፊት የፋኖ መሪዎች እዝ ማዋቀራቸውን ሲናገሩ የተሳለቁ ነበር። ሲሳ ጌና እዝ ክፍለ ጦር ፋኖ አረከሰው ሲል ተናግሮ ነበር። ፋኖ የሚሽለኮለክ ተዋጊ ነው። እንዴት ሆኖ ነው እዝ የሚያዋቀረው ሲል ተሳልቆም ነበር። የሲሳ ጌና አለቃ አበባው ታደሰ ግን ፋኖ እዝ ማዋቀሩን በተ ተዘዋዋሪ መንገድ አምኖታል። የምስራቅ እዝ ጎጃም ውስጥ እየተፋለመ መሆኑን ተናግሯል። ይህ ማለት ፋኖ በእዝ ደረጃ ተዋቅሯል ማለት ነው። ፋኖ በእዝ ደረጃ ባይዋቀር ኖሮ የምስራቅ እዝ ጎጃም ምን አስኬደው? እነሱ እንደሚሉት አንድ ሻለቃ በቂ አልነበረም ወይ! ይህ ብልጽግና ነው፣ ሲያሻው ያሻል፣ ሲያሻው ደግሞ እውነቱን ይናገራል። ይህ በእንዲህ እንዳለ ደግሞ የሸዋ ፋኖና የጎንደር ፋኖ ምን ሆኖ ነው እየተባለ ነው። የጎንደር ፋኖ ባለፈው በሰራው ዘገባ የማቺዝም ፖለቲካ ገብቶበታል ተብሏል። ዝናሽ ታያቸው እያሴረች ነው። የጎንደር ፋኖ የሱዳን ኮሪደር ለወራት ዘግቶም መንግስትን መፈናፈኛም አሳጥቶ ነበር። በርካታ ማርሽ ቀያር የተባሉ ጀብዶችን ፈጽመዋል። አሁን ግን ከወደ ጎንደር ያንን መስማት ካቆምን ቆይተናል። በሸዋ ፋኖም እንደዚያው ትግሉ ቀዝቀዝ ብሏል። የሸዋ የጎንደር ፋኖ አንድ መሆን አለባቸው፣ የጎጃምና የወሎን ፋኖ ማገዝ አለባቸው የሚሉ የአማራ ትግል ደጋፊዎች በርክተዋል። በእርግጥ ሰሞኑን መከላከያ ባህር ዳር ከተማ መነሻውን መኮዳድ አድርጎ ወደ ጋሸና ሲጓዝ የደቡብ ጎንደር ፋኖ የደፈጣ ጥቃት በመፈጸም ጀብዶችን ፈጽሟል። የጎንደር ፋኖና የጎጃም ፋኖ ሁሉም ተጣምረው ዘመቻ ቢከፍቱ ባህር ዳርን በቁጥጥር ስር ያውሉ ነበር የሚሉ በርካታ ሰዎችም አሉ። የወሎ ፋኖና የሸዋ ፋኖ ሁሉም አንድ ቢሆኑ ኖረው አዲስ አበባ ማስጨነቅ ይችሉ ነበር የሚሉም አሉ። የፋኖ ኃይሎች በውጊያ አይታሙም። ሰሞኑን ወሎ ላይ ታይቷል። ነገር ግን አንድነት ላቸዋል ይህም ሊሰራበት ይገባል። የተወሰነ አንድነት ስላለ ነው በወሎ ትልቅ ጀብዶ የተፈጸመው አንድ ላይ ቢያጠቁ በእርግጠኝነት ከዚህ በበለጠ በዓለም መነጋገሪያ እንደሚሆኑም ጥርጥር የለውም። ስለዚህ አርበኛ መከታው ማሞና አርበኛ ደሳለኝ ላይ ሲያስብ ሸዋ ሸዋ ላይ አርበኛ ደረጀ በላይና አርበኛ ሀብቴ ወልዴ ጎንደር ላይ ሊያስቡበት ይገባል ተብሏል። ይህ በእንዲህ እንዳለ ፖለቲከኛ ልደቱ አያሌው መንግስት ፋኖን አያሸንፍም ሲል ተናገረም። አያሌው ከዛራ ሚዲያ ጋር ባደረገው ቆይታ እንደ ፋኖ ያለ የፖለቲካ አጀንዳ ያለው ህዝባዊ ድጋፍ ያለው ኃይል በተአምር የፈለገ አመት ብትዋጋው ማሸነፍ አትችልም ሲሉ ተናግረዋል። ፖለቲከኛው የፋኖ ኃይሎች ላለፉት ሁለት አመታት አድፍጦ ከመዋጋት ውጭ ምሽግ ይዘው ነጻ ቀጠና ይዘው መዋጋት አይችሉም ነበር። አሁን ግን እያተቀይሮ ይህንን ማድረግ ከሚችሉበት ደረጃም ደርሰዋል። የሰሞኑ የፋኖ ድል ይህንን የሚያሳይ ነው ሲልም ፋኖን አሞካሽተዋል። መንግስት ኢጂፕትና ኤርትራ በሁሉ ውጊያ ተሳተፉ የሚለውን እኔ ባለኝ መረጃ ከእውነት የራቀ ነው። ፋኖች ፋኖዎች በራሳቸው አቅም ነው ይህንን ያደረጉት፣ ሲሉም አቶ ልደቱ አያሌው ምስክርነት ሰጥተዋል። የአማራ ፋኖችን ትግል ይሄ መንግስት እንደማያሸንፍ ሁለት ዓመቱ ነው እያ ከተናገርኩ በሙሉ ልብ ነው ወጥቼ፣ ህዝባዊ ተቀባይነት ያለው ነው፣ የራሱ የሆነ የፖለቲካ አጀንዳ ያለው ነው የፋኖን ትግል፣ የፈለገ አመት ትዋጋለህ እንጂ አታሸንፍም። ይህን ከወዲሁ አውቀህ ወደ ሰላማዊ ውይይትና ድርድር ግባ ብዬ ይህን መንግስት የተናገርኩት ገና ጦርነቱ ሀ ብሎ ሲጀመር ወደዚህ እንደሚሄድ ምንም ጥርጥር አልነበር። የፋኖ ኃይሎች ላለፉት ሁለት ዓመታት ፒውርሊ ጎሬላ ፋይተር ነው የነበሩት። ሂቴንድራ አድፍጦ አጥቅቶ የመሄድ ነበር። ሁለት ነገር ማድረግ አይችሉም ነበር። ነፃ መሬት ፈጥረው ምሽግ ሰርተው ራሳቸውን መከላከል አይችሉም ነበር ሁለት የመንግስትን ምሽግ ይዞ የተቀመጠን የመንግስት ኃይል ሰራዊት አጥቅተው ደምስሰው ቦታን መቆጣጠር አይችሉም ነበር። እነዚህ ሁለት ነገሮች መፈጸም የሚችሉት ኮንቬንሽናል በሆነ ሰራዊት፣ አሁን ወደዚህ ደረጃ እየተሸጋገሩ መሆኑን ነው የሰሞኑ ሁኔታ ያሳይ። አሁን ነፃ መሬት የማስከበር ምሽግ ይዞ የመከላከል አቅም እያሳዩ ከዛም አልፈው ምሽግ ይዞ የተቀመጠን ሰራዊት መደምሰስ አቅጣጫ እያደጉም ነው። ይሄ መንግስት እዚህ ላይ ቢያንስ እዚህ ላይ መድረሱን አይቶ ተስፋ መቁረጥ አለበት። ትናንትና የዛሬ ሁለት ዓመት ውርውር የሚሉ ጥቂት ፋኖዎችን ማሸነፍ ያልቻሉ ወደዚህ ደረጃ ከተሸጋገሩ በኋላ እንዴት አድርጌ ያሸንፋቸዋሉ ብሎ ማሰብ። ስለዚህ በአንድ በኩል ከወታደራዊ ቁመና አንጻር በጣም በሚገርም ሁኔታ ፋኖ ወደዚህ አይነት የሰራዊትነት ደረጃ እያደገ ነው። ይሄ ትልቅ ለውጥ ነው። ይሄ ለውጥ መንግስትን ሊያስተምረው ይገባል የሚል ማለት። ሁለተኛ የኃይል አሰላለፍ ለውጥ እየመጣ ነው። አሁን መንግስት በወሎ ጦርነት ከጀርባ ቲፒኤልኤፎች አሉ፣ ከጀርባ ሻቢያ አለ እያለ ነው። እኔ ባለኝ መረጃ ፋኖች በራሳቸው ያደረጉት ኦፕሬሽን እንደሆነ እንደሆነ ነው ማቀ እስካሁን ድረስ አሳማኝ የሆነ ከጀርባ ሌላ ኃይል ስለመኖሩ ምንም መረጃ የለም ግን ሆኖስ ቢሆን ያስደንቃሉ አይመስለኝም። ምን ብዬሃለው? ቅድም ይሄ ኃይል በስልጣን ላይ ያለው መንግስት የአይዲዮሎጂ ጉዳይ አይደለም፣ የመርህ ጉዳይ አይደለም። የያዘው አካሄድ ማንኛውንም ተቃዋሚ ኃይል ማንኛውንም ተዋጊ ኃይል የሚያስተባብር አካሄድ ነው እየተከተለ አሁን በቀጥታ ወደ ጦር ግንባር ከማለፌ በፊት አንድ አዲስ አበባ ላይ የተሰማ መረጃ ላጋራችሁና በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። በቅሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን የታሳሪ ቤተሰቦች ለሚዲያችን ገለጹ። አንድ በቅሊንጦ ማረሚያ ቤት የሚገኝ ተጠርጣሪ በጥበቃ ፖሊሶች ተደብድቦም ሕይወቱ አደጋ ላይ መውደቁንም ቤተሰቦቹ ለሚዲያችን ተናግረዋል። የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቅሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከሉን ቤተሰቦቻቸው ለሚዲያችን ተናግረዋል። እስረኞቹ ከጠበቆ ቻቸው ጋር እንዳይገናኙ ተከለከሉ የተባለውን ምን ያክል እውነት ነው ስንል ከጠበቆቹ አንድ የሆኑትን ሰለሞን ገዛሀኝን ጠይቀናል። ጉዳዩ እውነት መሆኑን አረጋግጠው እስረኞቹን አግኝተህ የህግ አገልግሎት መስጠት አችልም በሚል የተከለከልኩት እኔ ነኝ ሲሉም ገልጸዋል። ከእስረኞቹ ጋር እንዳይገናኙ የተከለከሉበት ምክንያት ምንድን ነው ተብለው ከሚዲያችን ለተነሳላቸው ጥያቄ ሲመልሱ ደግሞ ካሳለፍነው ዓመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓ ም ድረስ በሽብር የተከሰሱ እስረኞች ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ሲሉ አቶ ሰለሞን አክለዋል። አቶ ሰለሞን ጨምሮም እንኳን ጠበቆቻቸው፣ ቤተሰቦቻቸው ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው ሲሉም ተናግረዋል። በሽብር ወንጀል የተከሰሱ እስረኞች ከሌላው በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ነው ያሉት ጠበቃው ሰሞኑን በጠና ታሞ አልጋ ላይ ያሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ለከሉ እስረኞች ውስጥ አንዱ ናቸውም ብለዋል። ዶክተር ካሳ ተሻገር በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፍቃደኛ አልሆነም ብለዋል። ይህንን በእስረኞች ላይ እየተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቅሊንጦ ማረሚያ ቤት የጥበቃና ደህንነት የማስተባበሪያ ኃላፊም ኢንስፔክተር ድሪባ ሰንበታን የጠየቁት አቶ ሰለሞን ተቋሙን የማይወክሉና ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውናል ብለዋል። የእስረኞች አቤቱታና የማረሚያ ቤቱን ያልተገባ መልስ በማጣቀስ በቀጣይ ሳምንት ፍርድ ቤት እንደሚከሱ የነገሩን አቶ ሰለሞን በዛሬው ዕለት በዚሁ በቂሊንጦ ማረሚያ ቤት ውስጥ መርጌታ በላይ አዳሙ የተባሉ ደንበኛቸው በጥበቃ ፖሊሶች መደብደባቸውንና በአሁኑ ወቅትም ህይወታቸው አስጊ ሁኔታ ላይ እንደሚገኝም ለሚዲያችን ገልጸዋል። መርጌታ በላይ አዳሙ በጣና ሐይቅ ላይ እየተስፋፉ የሚገኙ የእምቦጭ አረም ማጥፊያ ከተፈጥሮ ቅመም ያገኙ ባህላዊ ተመራማሪ መሆናቸው መሆናቸውም ይታወቃል። በአማራ ክልል ውስጥ እየተካሄደ ያለውን የትጥቅ ትግል ትደግፋላችሁ በሚል ፋኖን ጥይት እንዳይመተው የሚያደርግ መሳሪያ እየሰራችሁ ነው በሚል ነው እየታሰሩ። ይህ በእንዲህ እንዳለ እዚሁ አዲስ አበባ አራተኛ ፖሊስ ጣቢያ ግቢ ውስጥ ምሽቱን ከፍተኛ ተኩስ እንደነበረ ተነግሯል። ከፖሊስ ጣቢያ ግቢ ውስጥ ለ15 ደቂቃ የቆየ የተኩስ ልውውጥ የተደረገ ሲሆን ምክንያቱ ግን አልታወቀም። ምናልባት ወደ ባሳቸው የፖሊስ አባላት በባለጊዜዎቹ አመራሮች ላይ ተኩስ ከፍተው ሊሆን ይችላል፣ ሲሉም መረጃውን የላኩልን ምንጮች ግምታቸውን አስቀምጠዋል። አሁን በቀጥታ ከአማራ ክልል ወደ አገኘኋቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያም ሰበር ዜና። በደብረ ብርሃን ከተማ በአገዛዙ ላይ መብረቄ ጥቃት ተፈጸመ። ዛሬ በደብረ ብርሃን 06 ቀበሌ አጼ ዘር ያቆብ ክፍለ ከተማ ጀግናው ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ኃይል ተጠቅሞ የአብይ አህመድ ወንበር ዘበኛ የሆነው የመከላከያ ሰራዊት ተብዬ አድማ ብተናና ሆዳደሮም የወረዳ ሚሊሻ ለረጅም ጊዜ መሽጎበት በነበረው ካምፕ ከሌሊቱ 10 ሰዓት ተኩል ዘልቀው በመግባት ታላቅ ድልን ማስመዝገባቸው ተነገረ። የሸዋ ጠቅላይ ግዛት እዚህ አርበኛ መሐመድ ቢሆንኝ ኮር አካል የሆነው ግንባር ቀደሙ ደጃዝማች ተሰማ እርገጥ የክፍለ ጦር ገና የአማራ ትግል ሲጀመር የስርዓት ለአማራ ሕዝብ ጨቋኝና ጨፍጫፊ ዘራፊ፣ እንዲሁም የአማራ ልጅ ገና ወደዚህ ምድር ሲመጣ በጠላትነት የሚፈርጅ ስርዓት እንደሆነ በመረዳት አማራ ምድር ላይ የመጀመሪያውን ጥይት እዚሁ የፋሽስቱ ስርዓት ዙፋን ጠባቂ ሰራዊት ላይ በመተኮስና የትግሉ ፈርቀዳጅ ከመሆን ባሻገር ገና ከጀምሮ እስካሁኑ ድረስ የብልጽግናን ኃይል ባለበት በሁሉም የሸዋ ቀጠናም እየተዘዋወሩ የብልጽግናን ኃይል ድባቅ የመቱ ጀግና ክፍለ ጦር መሆኑን ሀገር ያወቀው ፀሐይ የሞቀው ሀቅ ነው። በመሆኑም ገና ደጃጅማች ተሰማ ርገጤ ክፍለ ጦር በቀጠናው መንቀሳቀሳቸውን ያወቀው የአብይ አህመድ ወንበረ ጠባቂ ሰራዊት በፍርሃት ሲዝረከረክ ቢቆይም የጠሉት ይወርሳል፣ የፈሩት ይደርሳል የሚሉት የአባቶቻችን አባባል ደርሶበት አናበስቶቹ በለመዱት የብልጽግናን ኃይል የማራገፍ ጥበባቸው በሁለት አቅጣጫም ሰርገው በመግባት ከሌሊቱ አስር ሰዓት ተኩል ጀምረው እስከ ጧቱ አንድ ሰዓት ድረስ በታጎረበት ካምፕ ሲያራግፉት ቆይተዋል። የአናብስቶቹ ክንድ እንደ እሳት የገረፈው የአማራ ጠሉ ስርዓት ዙፋን ጠባቂ ሰራዊት ከቦታው ለቆ ለመውጣትም ጭንቀት ስለሆነበትና ቀለበት ውስጥ ስለገባ ከደብረ ብርሃን ከተማ ያለ የሌለ ኃይሉን በማሰባሰብ እየተቀጠቀጠ ያለ ሰራዊቱን ለማዳን ክንደ ነበልባሎቹን ለመክበብ ሙከራም አድርጓል። ይሁን እንጂ ግዳጃቸውን በፍጥነት ያጠናቀቁት ደጃዝማች ተሰማ እርገጥ የነበልባሎች የብልጽግናን የመልሶ መቋቋምና ማጥቃት ኦፕሬሽን ሙሉ በሙሉ በማክሸፍ መቀልበስም ችለዋል። በአጠቃላይ በተደረገው ትንቅንቅ ብዙ የስርዓቱ የአድማ ብተናና ወዳደር ሚሊሻ ወደም አይቀርበት ተሸኝተዋል። አሁን ከሸዋ በመውጣት በቀጥታ በሌሎች ቀጠናዎች ወደተሰሩ ጀብዶች አልፋለው። ወደ ጎጃም እናልፋለን። መርጦ ለማርያም አስደናቂ ኦፕሬሽን ተሰርቶ ውሏል። ፈጥኖ ደራሹ ዘጠነኛ ሳሙኤል አወቀ ክፍለ ጦር መርጡ ለማርያም ከተማ በአገዛዙ ሰራዊት ላይ የተሳካ ድምሰሳ አድርግ ያለው አለ። የክፍለ ጦሩ የሳሙኤል አወቀ ልጆች ሁሉም ብርጌዶች በሚገርም መናበብ፣ እንዲሁም በጀግንነት የብልጽግናን ኃይል በቦምብ ሲያደባዩት መዋላቸው ተገልጿል። የብልጽግና ኃይል አውናይባ ላይ በተደረገው ስድስት ሰዓት በላይ በፈጀ እላስጨራሽ ውጊያ የፋኖን ጥቃትና ቦምብ መቋቋም ሲያቅተው አብዛኛው ኃይሉን ካስጨረሰ በኋላ ፋኖ አይተኩስብኝም በማለት የአውናይባ ቤተ ክርስቲያን ቁልፍ ሰብሮ በመግባት መቅደሱ ላይ ምሽግ ሰርቶም ይገኛል። በተለያዩ ቦታዎች የቀጠለው ውጊያ ዛሬ ከቀኑ 6 ሰዓት ጀምሮ የክፍለ ጦሩ አካል የሆኑ አባይ ሸለቆ ብርጌድ፣ አረንዛው ጎንቻ ብርጌድ፣ ሶማ ብርጌድ እና የክፍለ ጦሩ መቺ ኃይል በጋራ ባደረጉት ኦፕሬሽን በርካታ ምሽጎችን በመስበር የብልጽግናን ጦር በየምሽጎቹ መቅበራቸውን አስታውቀዋል። የፋኖ ኃይሎች የቁርጥ ቀን የአማራ ልጆች በአገዛዝ ወንበር ጠባቂ ወታደር ላይ ሙሉ ከተማዋን ከበባ በማድረግ ጥቃት የፈጸሙ ሲሆን በጉናጉና ካምፕ፣ ዶማ ትምህርት ቤት፣ አሬናምባ ቤተክርስቲያን፣ ኮሌጅ ሆስፒታል እንዲሆን እንዲሁም ሽራፊት በተባሉ የተለያዩ ቦታዎች የሰፈረውን የአብይ ግል ጠባቂ ኃይል በበርካታ አቅጣጫ በመክበብ ሲያራግፉት ውለዋል። የክፍለ ጦሩ ወታደራዊ አዛዥ ከብርጌዶች ከሻለቃ አመራሮች ጋር ባድረጉት የተቀናጀ ዘመቻ በወረዳው የነበረውን በርካታ የአብይ አህመድ ወታደር ሚሊሻና ፖሊስ ላይ በወሰዱት እርምጃ እጅ አልሰጥም ያለ ወደ ላይኛው ላይመለስ ሲሸኝ፣ በሰላም እጁን የሰጠ በፋኖች እንክብካቤም እየተደረገለት ይገኛል። ርእሱ ቤት አማራ ይላል አምባሰል ማርዬ ሸድሆና ላስታ ራያ ሰቆጣ ዋድላና ደላንታ ወራኢሉ ካቤ ሳይንትና ተንታ ያም ሀገር ይሄም ሀገር አጀባላ አጀብ እግዜር ወሎ ቤት አማራን እንደምን ሀለቅከው ውበት ከጀግንነት እንዲህ ያለበስከው በጌታው ሸህዬ በጊሸን ጸሎቱ፣ የኑሮ አካሄዱ የህይወት ምሪቱ በሃድራ ማህሌት ተመርቆ አገሩ አንጀትን ያርሳል፣ ወሎዬ ነገሩ ያላጠባትልም ይደርሳል ምግሩ። ደህና መስዬ እንጂ እንዲያው ሲወዛወዝ አማራ ማቅ ለብሶ ጧት ማታ ስተክዝ ሻህላ እንደበላው ውስጥ የባዘን ነቅዟል። ፎክሪም ይለኛል፣ ያብሰከስከኛል ሙሿው ርጅ ይለኛል፣ ሲቃም ይጫነኛል። ለቅሶና ቀረርቶ ተደባልቆብኛል፣ ሐዘን ከጀግንነት ይወዘውዘኛል። በድል ተደስቼ በንጹሃኑ ሞት ያንዘረዝረኛል። ጥቁር ነጭ ሆኖ ህይወቴ ቀለሙ ሰኞም በፉከራ አርብረውን ደግሞ ባዘን መቆዘሙ አሞኝ አሞኝ ውሎ አሞኝ ሊያድር ነበር ብዬ ሳንጎራጉር ሚኒሊክስ ደርሶ ተአምር ሲፈጥር ሰኔ ግም ብሎ ነሐሴ ሲያርሰው፣ መስከረም ጠባና ተስፋዬን አደሰው። አባዝ ምራ በሉ ጥሩልኛንን ሰው አቤት አፈጣጠር መገን ማነጣጠር፣ አቤት አተኳኮስ ያንጀት የልባ ድርስ! ጌታ ሁኔ ሲሳይ የቃሊሙ ጌታ የውጊያው መሐንዲስ፣ ምድር ቃጤት ሁን ይሸበር ሰፈሩ የምድር ድሮኑ ያበለጠ ሸጋ ይንጎባ ለልበት ያ ወንድሙ ማሩ አምባሰል ተራራን ምን አንቀጠቀጠው? የደሴን ጎዳናስ ምን አርበተበተው? ከሃይቅ እስጢፋኖስ ድርሳን የተጣራው ከጢጣ ሱሉላ ከጆሮው ዘልቆ ነው። ልሂድ በወልዲያ በአዋጅ መንገሪያው ዋርካው ጠራኝ መሰል አቤት ልበለው፣ እስኪ ተወኝ ልቤ የእናበበህት ነኝ የሄኖክህት ነኝ የጀግኖችህት ነኝ ተወኝ መደንገጡን ሞታ አይ ቀርም ብዬ ልንገርህ እርግጡን አስር ሞት ቢመጣ አንዱን ግባ በለው እንድሪስ ጉድሌ ያስመ ገናነው ስንቱም ባለሱሪ በቁሙ ያሸናው ምን ፈጥር ብሎ ተላላኪ ባንዳ ፈሪ ማቶን ቶኑ ቅጠላ ይበጠስ ካልደረሰ ቀኑ ፋኖነት ቢጠራኝ አልቢኔን አጠመድ ከወልዲያ ፋፍ፣ ከቆላ እስከ ደጋ እወዘወዛለው እንደ ገደል ዛፍ። እናቴ አትዘኚ አለ ቀኔም አልሞት ከቀኔም አላልፍ። ድብልቅልቅ እንዳለ ምርትና ገለባው አበጠረው አሉ የላስቴቱ ልጅ ሻለቃ ታዘበው። ጦር ልምዱን ይወዳል ያለመደውማ እንደ ካቢን ናዳል፣ የእሱ ሰራዊት ግን እጥፍ ያስከነዳል። ዮሴፍ አስማረ ኮማንዶ ያለምዳል። ለሰማይ ለምድሩ ስሙ የከበደው፣ በባልም በስራ እረፍት የማይወደው፣ እሱ መጣ ሲባል ጠላት የሚርደው፣ ያሳምነው መንታ የወሎ ብላታ፣ ለእፍኝ ዳረጎት ለሆዱ ማያድረው፣ የአማራው ባላባት ሞገስ ዘገዬ ነው። ኮሎኔል አትበሉት እሱም ያንስበታል ጀነራል ብትሉት እሱም ያንስበታል። አባይ በቦርከና ዋኝቶ አድጎበታል ፋንታሁን መኩዬ ጠላትን ማሽመድመድ ተከንህበታል። አህያረኝነት ልምዱስ ምን ሊረባ ሲባል እንዳልነበር የላስቴቱ ልጅ ወሽ ሲል መዋሉን የት ያውቅበት ነበር። ልጅ ሆኖ ባይማር የዘውዱ ዳርጌና ጥልልበይ ከደጅሽ ዙ ሀያ ሦስት ማርኮ ተመልሷል ልጅሽ የካላ ኮርማው ጌታ ያሳምነው ግልገል በእጁ በላስታ ይበል ከብለል ከብለል ያፍቅሩ ሙሉዬ ጠንበለል ብቻ ነው ብሎ ያለሽ ማን ነው ተኩሷ አነጣጥሮ አንዱን በአንዱ ላይ እንዳደራረበው አላየሽም እንዴ ቅጥረኛን በሰልፉ እንዳግ ተለተለው እረ ደሴ ደሴ እናት አለምዋ ተከለከላሉ ደጅሽ በምስለኔ ማለፊያው መስጠፍቶኝ እመጣለሁኔ አንተን የወለዱ ፀሐይ ይውጣላቸው ዘላለም ይኑሩ ይስመር ስለታቸው። ትውልድ ይማርበት ታሪክህ ይከተብ የባላጎ ጀግና የምስራቁ ኮከብ። ፈጥኖ የደረሰው አማራ ሲከፋ ማርኳስ ታጣቂው ብርሃን አሰፋ። ጋስጫ ጊዮርጊስ ተሳልሞ ያደገው ጠላትን በንብርክክ የሚያስደገድገው! የግርማ ሞገሱ የጥርሱ አደራደር ወደርም የሌለው አቤት ሲያነጣጥር። ዓይናፋሩ መብረቅ ምሽጉን ሰባሪ ያፍቃዱ ገንብር ትህትና ጀግንነት ሁሉን የታደለው አብነው ታደሰ የተሽሞነሞ ነው። ደጋግማችሁ ጥሩ ስሙ መኩሪያይ ነው። ጅንኑ አራንተ ጅንኑ ናማሽ ቅርቅሩ ወግዲ ነው ሲሉት ደራ ነው አዳሩ የነሸግዬ ዘር ባለምንሽሩ ደራ ላይ ነው ሲሉት የሹሙሃ ታዬ ሀብታሙ ደምሴ ያንተሳ አፈጣጠር ከሰው የተለየ የጁላን ጦር ሰፈር እንዲያ ያስጨነቀው የጦሳን ምንጩሃ ጠጥቶ ያደገው እልፍ አላፍ ቢሰለፍ የማይደነግጠው ያ ሰለሞን አሊ ሙሃባና ፍቅር ለዛን የቀባው እንደ ውሃ ዳር ተርብ የሚናደፈው አለሙ ገብሩ ነው የቤት አማራው የአደማ አሊ ቁስሌ ጠገግ ብሎልኛል፣ በወንድሞቼ ጀብድ ፀሐይ ወጥቶልኛል። መምጣቴ ነው በቃ አልከርምም ዘንድሮ ሸዋ ያስተናግደኝ ወገቡን ጠፍሮ። አመሰግናለሁ።